ኤቤስ ከዓባይ ላይ ስድስት ያህል ሊያውም ደግሞ እንደ ጀርባ አጥንት የሚቆጠሩ ሰራተኞችን ወስዷል የሚል ነው። ጤና ይስጥልን። ዛሬም ተገናኝተናል በእግዚአብሔር መልካም ፈቃድ። ይህ ወርቅ አፈራው የዩቲዩብ ቻናል ነው። መቅደስ ደበሳይ ከእንግዲህ ኢቢኤስ ላይ አታገኙኝም ብላ ከተሰናበተች ና አባይ ቴሌቪዥንን በይፋ ከተቀላቀለች ሰነባብታለች። ከዚህ በኋላ ምናልባት እኔና እናንተ የምንገናኘው በዚህ መድረክ ላይ እንኳን ድና መጣሽ መግዲ እንኳን ደና ቆያኛ። ተኩሩ እንዴት ነህ? የኢትዮጵያ ምርጥ ወደ ሆነው ወደ አባይ ቴሌቪዥን እንኳን ደና መጣሽ። እንኳን ደና ቆያችሁኛ። አባ ያን ተከትለው ግን አወዛጋቢ ነገሮች እየተሰሙ ነው። የኤቢኤስ አስደንጋጭ የመልስ ምት በሚል ርዕስ ዘገባ የሰሩ ሚዲያዎችን ተመልክተናል። የሰጡት ምክንያትና ማስረጃ ደግሞ ለዚያ በቀል ይሆን ዘንድ ኤቢኤስ ከአባይ ላይ ስድስት ያህል ሊያውም ደግሞ እንደ ጀርባ አጥንት የሚቆጠሩ ሰራተኞችን ወስዷል የሚል ነው። እንግዲህ እንደነሱ አባባል ወይም ደግሞ እንደ ውስጥ አዋቂ ምንጮች ከአባይ ቴሌቪዥን ለቀው ወደ ኢቢኤስ ተቀላቅለዋል በእጥፍ ደሞዝ የተባሉት የሚከተሉት ናቸው። ሰለሞን ብርሃኑ፣ ካሜራ ባለሙያ፣ ዳዊት ዳምጤ፣ የካሜራ ባለሙያ፣ ታምራት ካሳ፣ የካሜራ ባለሙያ፣ ካሌብ ዘውዴ ዳይሬክተር፣ እንዲሁም ደግሞ ጋሻው ፕሮዲውሰር። እነዚህ የአባይ ቲቪ የአይን ብሌን የተባሉ ባለሙያዎች ናቸው። እንግዲህ በጣም በተሻለ ደሞዝ ወደ ኤቢኤስ ቴሌቪዥን ተቀላቅለዋል የተባለው። በእርግጥ ወሳኙ ጥያቄ በእርግጥ በእርግጥ ኤቢኤስ ቴሌቪዥን አባይ ቴሌቪዥን መቅደስ ደመሳኝ ስለተቀበላት ነው ወይ እንዲህ አይነት እርምጃ የወሰደው የሚል ነው። ያ ግለሰብ በሆነ ምክንያት ያንን ስራ ማቆም ይፈልጋል ወይም ሊወጣ ይችላል። እንደ ተቋም ደግሞ ያንን ግለሰብ ደግሞ መቀየር ካለበት አንድ ተቋም ሊቀየር ይችላል። ስለዚህ ይሄ በየትኛውም የስራ ቅጥሩ ውስጥ የሚከሰት ሂደት ነው። ከዛ በተረፈ ግን እንዲህ አይነት አሰራር የተለመደ ነው። እኔ አሁን ለምን ተጋኖ እንደተወራ አልገባየም። ምክንያቱም ጋዜጠኞች የተሻለ ጥቅም የተሻለ እድገት እስካገኙ ድረስ አንድ ቦታ ላይ ረግቶ መቀመጥ አለባቸው ብዬ በግሌ ላይ አላም። አንዱ እረፍቷ እንዳለቀ መልቀቂያ ወደ ጣቢያው አስገብታ ነበረ። ጣቢያው ማኔጅመንት ጋር ከኤችአር ጋር ንግግር ላይ ነበረች። ያንን ንግግሯን ለመቋጨት ሰኞ ላይ ቀጠሮ ነበራቸው። ሁላችንም መላ የቤት ሰራተኛም ይህንን ነበረ የሚያውቀው ማኔጅመንቱን ጭምር እንዲሁም እኛም። ሰኞ ላይ ግን ሁላችንም ማህበራዊ ድረገጽ ላይ ይህንን ነገር አየ ነው፣ ደንግጠናል። እኔ በግሌ ደንግጬ ነበር። ይሄ ደግሞ እኛ ሀገር ብቻ አይደለም በውጪውም አለም የተለመደ ነው። ለምሳሌ አልጀዚራን ብንመለከት በርካታ ባለሙያዎችን በርካታ ጋዜጠኞችን ከቢቢሲ እና ከዘጋርዲያን ላይ ሲወስድ ተመልክተናል። ይሄ ዓለም ያወቀው እውነት ነው። ለምሳሌ የቀድሞው የቢቢሲ ጋዜጠኛ ሻይስተ አዚዝን እና እንዲሁም ደግሞ ዮቫኒ ራይሊን ብንመለከት ከቢቢሲ እና ዘጋርዲያን ወደ አልጀዚራ የተቀላቀሉ ናቸው። በተሻለ ክፍያ፣ በተሻለ ጥቅም ማለት ነው። ይሄ በሌላውም ዓለም ላይ የተለመደ አሰራር ነው። ከዚህም ውጭ እንግዲህ አልጀዚራ 11ና ከዛ በላይ የሆኑ ጋዜጠኞችን የወሰደው ከቢቢሲና ከዘጋርዲያን ነው። ይሄ የተለመደ አሰራር ነው። በሌላውም ዓለም ላይ እጅግ በጣም ታዋቂ በሆኑ ዓለም አቀፍ ሚዲያዎች ላይ የተሰራ ወይም የተለመደ አሰራር ነው። ይሄኛው ግን በጣም በግሌ ተጋድሟል ብዬ አምናለሁ። መቅደስ ደረሳ የፈለገችበት ላይ ቦታ ላይ የመስራት መብት አላት። የፈለገችበትን ሚዲያ መርጣ የመሄድ መብት አላት። ይሄ የእሷና የእሷ መብት ብቻ ነው። ስለዚህ አንድ ሰው ነው እዚህ ቦታ ላይ አልተስማማኝም፣ በቃ እዚህ ቦታ ላይ ይሰራሉ ካለ ማንም ሊከለክለው አይችልም። ይሄ ሙያዊ ነፃነቱ ነው የፈለገበት ቦታ ላይ ሄዶ የመስራት ማለት ነው። ከዛ ውጭ ግን ከዛ ጋር የተያያዙ ነገሮችን ሌሎች ንጥቦችን ልናነሳ እንችላለን። ለምን ሄደች የሚቃወሙ ሰዎች ካሉ ትክክል ናቸው ብዬ በግሌ አላስብም። ያ የእሷን ሙሉ ሙሉ ሙሉ ነፃነቷ ነው መብተዋል። ስለዚህ ትረዱኛላችሁ እያስባለው ኤኒዌይ፣ ወደ ነጥባችን ስንመለስ እንግዲህ ለምን ለቀቀች ከሚለው ጥያቄ ጋር የተነሱ ወሳኝ ጥያቄዎች አሉ። እንደውም አንዳንድ ግለሰቦች በፌስቡክ ገጾቻቸው ላይ ያሰፈሩትን ነገር ተመልክ ይቻላሉ። ለምሳሌ ዘሪሁን ተዝናሉ የሚባሉ ግለሰብ ያነሷቸው ወሳኝ ጥያቄዎች አሉ። እነሱ ጥያቄዎች የእኔም ጥያቄዎች ናቸው። ለምሳሌ ውስጥ አዋቂዎች እንደሚሉት ስብሰባ አለግጣ በውጣቷ ነው የተባረረችው። ባልደረቦቿን እና ሰራተኞቿን ተመናጭቃለች። እውነት ከሆነ ነው ነው እውነት ከሆነ እኔ ግን የግል አስተያየት ይሄ የግል አስተያየቴ ነው። ያንን የሚያደርግ ስብዕና አላት ብዬ አላስብ ምክንያቱም እንግዲህ ከባልደረቦቿ ጋር ስንሰራ የተመለከትናት ከነ አስፋው መሸሻ ነፍሱን ይማረውና፣ ከነ ትንሳይ ብርሃን ከነ ሉላ ገዙ እና ከሌሎቹም ከነ ሊያም ጋር ስትሰራ የምንመለከታት እንግዲህ እስክሪን ላይ በፍቅር ነው ጀርባ ያለውን ነገር ባናቅም ማለት ነው። እና እንደዛ አይነት የተግባቦት መንፈስ ያላት ልጅ ባልደረቦቿና ሰራተኞቿን ታመናጭቃለች የሚለው አዳ ነው እንግዲህ አላቅም። ምክንያቱም ውስጥ አዋቂ ምንጮች የሚያውቁት ነገር ሊኖር ይችላል። ከዛ ውጭ ስብሰባ ረግጣ ስትወጣ የቤተሰቡ ባለቤት ወይዘሮ ማቀዳ ተመለሽ፣ ረግጠሽ ከወጣሽ አትመለሽ ብለዋታል የተባለው ምን ያህል እውነት ነው የሚለው የኔም ጥያቄ ነው እንግዲህ ይህንን ይፋ ያደረጉት ውስጥ ታዋቂ ምንጮች ነን ያሉ ምንጮች ናቸው። ለቅረፃ ስትመጪ አትገቢም ተብለች ነበር የመለሱች እና ሰዎችን አማራጅ ልከሽ ያልተሳካውስ ምን ያህል እውነት ነው በሚል ጥያቄ ተነስቷል። ያ ጥያቄ የኔም ጥያቄ ነው። እውነት ነው ወይ ለቅረፃ ስትመጣ ትከለክላለች ወይ እንዳትገባ? ከዛ በኋላ እንግዲ ማን ነው አማራጅ ልካ ጠይቃ አልተሳካለትም? ወይ ይህንን እንግዲህ እሷና እዛ ያሉት ሰዎች ናቸው የሚያውቁት። ነገር ግን ነገር ግን የውስጥ አዋቂ ምንጮች ነን ያሉ እነዚህን ጥያቄዎች በይፋ አደባባይ ላይ አውጥተዋቸዋል። ከዛ ውጭ ዓባይ ቲቪን መቀላቀልሽ ቀድመሽ ያሰብሽ ነው ወይስ ኢቢኤስን ከለቀቅሽ በኋላ የወሰንሽ ነው የሚል ጥያቄም ተነስቷል። ይሄ የሁላችንም ጥያቄ ነው። ዞሮ ዞሮ ግን በምንም ለቀቀች፣ በምንም መልቀቅ መብቷ ነው። ይህንን ልናከበርላት ይገባል። ትልቁ ጥያቄ ግን ትልቁ ጥያቄ ግን ከኢቢኤስ እንግዲህ ኢቢኤስ ላይ ካሉ ጋዜጠኞች እንደ ድምቀት ከሚታዩ ጋዜጠኞች አንደኛዋ መቅደስ ደበሳይ ይታወቃል። እጅግ በርካታ አድናቂዎች አሏት፣ እጅግ በርካታ ተከታዮች አሏት። ያ የፈጠረ ውጤትም ይመስለኛል። አሁን እንግዲህ በኤምሲ ቤት ሰጥቷታል። የተለያዩ ድሎች እየተመሳችሁላት ነው። ይሄ ዝም ብሎ የመጣ አይደለም። የሚያህል ነገር ለእኔ መስጠታችሁን ችልስማመን ያቅተኛል። አመሰግናለሁ። ግን ሁሉም ሰው ጓዳው የሸፈነው ነገር ሁሉ ሊፈታለት ፈጣሪ እመኛለሁ። በጣም አመሰግናለሁ። የገነባቸው ስም ነው። ብራንድ የሚባለው ነገር ስማችን ላይ ስንሰራ፣ ማነታችን ላይ ስንሰራ፣ ስምናችን ላይ ሚዲያ ይሄ ነው እንደዚህ አውትሻይን ያደረገ ሰው የተለያዩ እድሎች ይመቻቹ መታ ነው። እንደዛ ነገሮች አስቀጥሎ መያዝ የባለቤቱ ፋንታ ነው። አንዳንዶች ስማቸውን እስከ መጨረሻው ይዘው ይዘልቃሉ። አንዳንዶች ደግሞ እንደ ጠዋት ፀሐይ ከታዩ በኋላ ወዲያው ደግሞ የሚጠፉ አሉ። እና ይሄ የባለቤቱ የራሱ ኃላፊነት ነው እንግዲህ መቅደስ ወደ አባይ ቴሌቪዥን በምን ያህል ገንዘብ እንደሄደች በይፋ ባይገለጽም እሷ ይፋ ባታደርገውም አሁን ያነሷቸው ጥያቄዎች በሕዝብ ዘንድ የሚመላለሱም እሷ አንድ ቀን ብላለች። አንድ ቀን እንግዲህ ምክንያቱ ልትነግረን ትችላለች ብለን እናስባለን፣ ላትነግረንም ትችላለች። አለመንገር ደግሞ ወጥዋል፣ አለመንገር ወጥቷል ነው። ነገር ግን ነገር ግን አባይ ቴሌቪዥን ላይ እንደሄደች የኢቢኤስን ያህል ተቀባይነት ታገኛለች ወይ ሳኙ ጥያቄ ነው። የኢቢኤስን ያህል ኦዲየንስ ይኖራት አለኝ ምክንያቱም ሚዲያ ብቻህን አድቬንቸር ሰተ ለውጥ የምታመጣበት ተቋም አይደለም። ይህንም በደምብ በደምብ ልንገነዘብ ይገባል። እና ብዙዎቻችን የምንሸወደው ምንድነው ባለን ስም ባለን እውቅና የትን ቦታ ላይ ብንሄድ ውጤታማ ወይም ደግሞ ስኬታማ የምንሆን ይመስለናል ነው። ይሄ ሁልጊዜም አይሰራም። አንዳንድ ጊዜ ሊሰራ ይችላል። በተወሰነ መልኩ የሚሳካላቸው ጋዜጠኞች ይኖራሉ። ነገር ግን ስማቸውንና ዝናቸውን ብቻ ተማምነው ሄደው የማይሳካላቸውም አሉ። ለምሳሌ የሩክሳን ሄድ ከዛው ከኤቢሲ ወይም ሶሪ ከኤቤስ ቴሌቪዥን ከለቀቀች በኋላ ብዙዎቻችሁ እንደምታስታውሱት እጅግ በጣም የምንወዳት የምናከብራት ጋዜጠኛ ራኬብ አለማየሁ ዓባይ ቴሌቪዥን ላይ ሄዳ ነበረ። ነገር ግን ኤቤስ ላይ የነበራትን ተቀባይነት ዓባይ ቴሌቪዥን አላገኛቸውም። ይሄ ለምንድንነው ብለ ስንጠይቅ እንግዲህ አንደኛው ምንድነው የሚሆነው፣ ብዙውን ጊዜ ስም ያላቸው ሚዲያዎች ለጋዜጠኛው አስተዋጽኦ ያመለክታሉ። ይሄንን ብዙዎቻችን አንገነዘብም እና ለኖርንበት ቤት ክሬዲትም አንሰጥም ለኖርንበት ቤት ክሬዲትም አንሰጥም። ይሄ ግን መለመድ አለበት ብዬ አላስብም። ምክንያቱም ለምንሰጠው ወይም ደግሞ ላኖረን እውቅና ለሰጠን እውቅና ሰዎች እንዲያውቁን ላደረገን ሚዲያ ወይም ለቀነው ብንሄድም ክሬዲት ልንሰጥ ይገባል። ይሄ ጨዋነት ነው። ይሄ ጨዋነት ነው። ምክንያቱም በፍጹም ሰው የማያውቀንን ሰዎች ሰው እንዲያውቅ ያደረገን ሚዲያ ሁሉ ጊዜም የፈለገ ቢያስቀይመን እንኳን በውስጣችን ይችለን ያኛውን ከሁለታ በመቁጠር መልካም ጎኑን በማጉላት ምክንያቱም ስለማይጎዳን ማለት ነው። ስለማይጎዳን እና ብዙዎቻችን የምንሸወደው ወደ ነጥቤ ስመጣ ምንድነው የሚሆነው? እኛ ሚዲያውን ያነሳ ነው እንጂ ሚዲያው እኛን ያነሳ የማይመስልን የማይመስለን ሰዎች አለን ነው እሱ። ብዙ ጋዜጠኞችን ሲሸውድ ይታያል። እና ኢቤስ ቴሌቪዥን ለመቅደስ ደበሳ እውቅና ትልቅ የሆነ አስተዋጽኦ አለው። ስለዚህ ኢቤስ ቴሌቪዥንን መቅደስ ደበሳይነች ያሳወቀችው ወይስ መቅደስ ደበሳይን ያሳወቃት ኢቤስ ቴሌቪዥን ነው? ዊን ዊን ሊሆንም ይችላል የሁለቱም እሷም እንግዲህ ታቀመጣለች አጠያየቅ። በነገራችን ላይ በነገራችን ላይ ይሄ አንዳንድ በጣም ኦቨር የሆነ ፈን የሆኑ ነገሮች በግል ላይ ይሄ ግል አመለካከቴ ነው፣ አይመቸኝም እንጂ ቁጭ ብላ በቡና ሰዓት ላይ የምታነሳቸው ጥያቄዎች በጣም ያጠያየቅ ሰብቷ ይመቸኛል። ስለዚህ ቃለ ምልልስ በምታደርግበት ሰዓት የምታሳየው ሁኔታ ከሚያደንቁላት ሰዎች መካከል አንደኛው እኔ ነኝ። እዚህ ሙያ ውስጥ ስላለው የምታነሳቸው ጥያቄዎች ብስለቷ፣ እርጋታዋ ግን የእርጋታዋ ደግሞ እዛኛው መድረክ ላይ ስትቀላቀል ይጠፋል እንጂ በተለይ ኢንተርቪው ስታደርግ በጣም በግሌ ትመጭኛለች። በግሌ ይሄ ይ የግል አመለካከት ነው መብቴም ነው። ሶ አሁን እንግዲህ ወሳኙ ጥያቄ እንዳልኳቸው ልክ ራኬ ያለማየው እዛ ጋር ሄዳ አባይ ቴሌቪዥን ላይ እንዳልተሳካላት መቅደስ ሳይዝ ይሳካላታል አይሳካላትም፣ የሚለው አንደኛው ጥያቄ ነው። ምክንያቱም እንደዚህ አይነት ልጆች መክሰት ሌለባቸው ነው። ሶሪ፣ በቅንነት እንመልከተው። ምክንያቱም ረጅም ሰዓት ሰርታለች፣ ብዙ አድናቂዎችን አግኝታለች፣ ጥሩ ጥሩ ነገሮችን ሰርታለች፣ የማልደግፋቸው ነገሮችም ስለዚህ፣ ቅድም እንዳልኩትኝ አንድ ሚዲያ ጋር ስንሄድ ብቻችንን አለነው ቲም ስፕሪት ሚዲያ የቲም ስፕሪት ውጤት ነው። የአንድ ሰው ችሎታ ውጤት አይደለም። የአንድ ሰው ችሎታ ውጤት አይደለም። ብቻ የፈለገ ያህል ችሎታ ቢኖር የፈለገ ያህል መጽሐፍ ብታነብ የፈለገ ያህል ኤክስፔሪንስ ቢኖር፣ ስፔሻሊ ደግሞ ብሮድካስት ሚዲያው ላይ ብቻ ለውጥ አታመጣ። ሰይፉ ፋንታሁን እንዳትሉኝ። እንግዲህ የፕሮግራሙ ኮንቴንት ይወስናል የፕሮግራሙ ኮንቴንት ይወስናል እና አንዳንድ ጊዜ ዋን ማን ሾዎች አሉ። በዛ የተካኑ ሰዎች አሉ። ተፈጥሯቸው አንዳንድ ተፈጥሮ ያደላል። በነገራችን ላይ ተፈጥሮ ያደላል እና ዚቫዝ ከሚዲያ ነው። ከተፈጠርክ በተለይ ብሮድካስቱ ላይ ሆስቱ ላይ ምናምን ለማድረግ አቋራጭ መንገዶች ስለሚመቻችልህ ያ አስፋዝ እሱ ያደርግልሃል። ግን በተፈጥሮ ደግሞ ሺ ላይ ሲሆን ከሰው ሆነ ሆስት አድርጋለሁ ብትል ማንንም አያይህም። ምክንያቱም አሁን ባለው ወቅታዊ ሁኔታ ቁም ነገርን ከማየት ይልቅ እነዚህ ኢንተርቴይንመንቱ እና ፈን የሆኑ ነገሮችን የሚያያዝ ቁጥር ብዙ ስለሆነ ይሄ የማንደብቀው እውነታ ነው። ይሄ በሀገራችን ብቻ ሳይሆን ዓለም አቀፍ እውነታ ነው። ስለዚህ ዋን ማን ሾው ላይ ብቻን ሄደ አይሳካልህም። ብልህ ምናልባት መከላከያ ግ ምታመጣው ሰይፉ ፋንታሁን ሊሆን ይችላል፣ ሌሎችም ሊኖሩ ይችላሉ። ኤኒዌይ እንደውም ሰይፉ ፋንታሁን ካለ ካነሱ አንገ ንገራቸው ለምሳሌ አሁን መቅደስ ደበሳ ይሄዳለች፣ ማን ይጎዳል? ማን ይጠቀማል? አሁን አንዳንዶች አስተያየት ሲሰጡ ስለሰማ ነው፣ ውጭም ላይ በተለይ እሷ የለቀቀ ይሰማ እንደ ምን መራ ግብር አልሰራም ብዬ ነበር። በኋላ ግን የስድስቱ ልጆች ፎቶ ከላኩልኝ በኋላ ይህማ መነጋገሪያ ስለሆነ እስኪ አድማጭ ተመልካቹም አስተያየት ሲሰጥበት ብዬ ነው ያልኩትኝ። በነገራችን ላይ ኢቤኤስ ይሄን የግል አመለካከቴ ነው እንግዲህ። ሚዲያው ስትቆዩ የምትገነዘባቸው የምትማራቸው ነገሮች አሉ ረጅም ጊዜ ሚዲያ ላይ ስትቆዩ ማለት ነው። እና ከዚህ እውነት ላይ ተነስቼ የምገነዘበው ነገር ምንድን ነው? ምናልባት ምናልባት ኢቤኤስ ቴሌቪዥን ካሉት ሰራተኞች ውስጥ ምናልባት ቢያጣው የሚጎዳው ሰይፉ ፋንታሁን። ይሄ የግል አመለካከቴ ነው። አንዳንድ ጊዜ ግን ምንድነው የሚሆነው፣ እንደዚህ አይነት ፕሮግራሞች ሲሰሩ ሰዎች በግብታዊነት በስሜት ተገፋፍተው የሚሰጡት አስተያየት ኦፍኮርስ ቦታ ልንሰጠው አይገባም። ግን ምንድን ነው እውነት እውነታውን መነጋገር ያለብን። ይህን ያልኩበት ምክንያት ምንድን ነው፣ የችሎታ ጉዳይ አይደለም። ችሎታ ስላለ ስለሌለ ምናምን አይደለም። ምክንያቱም አንዳንድ ፕሮግራሞች በራሳቸው ያንተን ኔትወርክ እንጂ ያንተን እውቀት ያንተን ማንበብ ያንተን ምናምን የሚፈልጉ የማይሆኑ ፕሮግራሞች አሉ። የሚያስገርበው ደግሞ እዚ አይነት ፕሮግራሞች ናቸው በርካታ ተመልካቾች ያሏቸው። ስለዚህ ምንድነው ጥቂት ጥቂት ዝግጅት ነው የሚያስፈልገ። ስለዚህ የሆነ እንግዶችን ታመጣለ፣ ኢንተርቪው ታደርጋለ፣ ሰዎች ታስቃለ፣ ታዘፍናለ፣ ፕሮግራም ያልካል፣ ግን ን ዋን ሀወር ምናምን ብዙ ተመልካቾች ይኖረዋል። ይሄ እድልህ ነው ፍርቱና ነው። ምንም ልታደርግ አትችለም። አንዳንዱ ሰው ደግሞ መሶ መጽሐፍ አገላብጦ ለሳምንቱ ሙሉ ሲዘጋጅ ቆይቶ ምናምን ፕሮግራም ይሰራል፣ አምስት መቶ ሰው ምላይም ይችላል ብለ ማድረግ ምክንያቱም አንዳንድ ጊዜ ደረጃችንም እንግዲህ የማህበረሰባችንም የአቀባበል ዝግጁነት ምናምን የሚሉ ምክንያቶችን ማቅረብ ይቻላል። ወደ ዋናው ወረሰብ ጉዳያችን ስንገባ ምናልባት ኢቢኤስ ቴሌቪዥን ቢያጣቸው ሊጎዳባቸው ከሚችሉ ሰዎች መካከል አንደኛው ሰይፉ ብዬ ነው የማስበው። ምክንያቱም የሰይፉ ፕሮግራሞች አብዛኛዎቹ ከገንዘብ ጋር የተያዙ ናቸው። ገንዘብ ማምጣት ይችላል ልጁ ገንዘብ አውቶም መን የሚለውን በደንብ ሳይንሱ ገብቶታል። ሳይንሱ በደንብ ገብቶታል። ስለዚህ አንተ በጨበቅ አልጨበጥክ አንተ የሆነ አለ አሁን ከሱ ፕሮግራሞች በተለይ የተጎዱ ሰዎችን የሚረዳበት እና የተወሰኑ ደቂቃዎችን ሰጥቶ እነዛን እያሳዩ እርዳታ እንዲሰበሰብ የሚያደርግበት መንገድ ጥሩ ጎኑ ነው፣ ሊመሰገን ይገባል። አሁን ደግሞ መቄዶኒያ ላይ ትልቅ ስራ ሰርቷል። እሱን አንሽርም። እሱ ክሬዲት በደንብ ሊያዝለት ይገባል። ሌሎቹ ስራዎች መጥፎ ናቸው እያልኳቸው አይደለም። ነገር ግን እንግዲህ እንደ ኢትዮጵያ ባሉ ሀገራት ማ ፕሮግራሞች መቅረብ አለባቸው ህዝቡ ነው የሚባለው። እዛ ውስጥ መግባት አልፈልግም። ዞሮ ዞሮ ግን ከዚህ ፕሮግራም ጋር የሚያያዝልኝ ኢቢኤስ ቴሌቪዥን ብዙ ገንዘብ የሚያመጣለትን ሰይፉ ፋንታሁንን ሊያጣ ሊጎዳ ይችላል። ይህን መካድ አልችልም። ነገር ግን ነገር ግን ብዙ ኦዲየንስ የሚኖራቸው ጋዜጠኞችን ቢያጣ አይጎዳም ነው የሚል ጥያቄ ቢነሳ አይጎዳም ነው የእኔ መልስ። የሌሎቻችሁ ሀሳብ መስጫ ሳጥን ብዙ ልታስቀምጥ ሊ ትችላላቸው፣ ምክንያቱም እነዛ ጋዜጠኞች ቢሄዱ በሌሎች ጋዜጠኞች ይተካሉ። ይኸው ተመለከትን እኮ አንድ መቅደስ ገበሳ ሄደች፣ ስድስት ያህል ጋዜጠኞች ተንጋግተው ኢቢኤስም ገቡ። ኦፍኮርስ የእሷ መሄድ መብት ነው፣ የእነዛ ጋዜጠኞች መብት ነው። ኢቢኤስም እነዛን ጋዜጠኞች መቅጠር መብቱ ነው። እነዛም ጋዜጠኞች ኤቤስ መቀላቀል መብታቸው ነው እዛ ላይ ማንም ሰው ቅራኔ ወይም ደግሞ የተለየ ሀሳብ ማንሳት ይችላል ብዬ አላስብም በግል ማንም ሰው ሙያዊ ነፃነት ስላለው ማለት ነው ነገር ግን አሁን ቲም ወርኩ ላይ እንዴት ሊሆን ይችላል ኤቤስ ያለው ቲም ወርክ አባይ ቴሌቪዥን ሙሉ ያለ አላቅም እንደውም በነገራችን ላይ እንግዲህ ስድስት ያሉ ጋዜጠኞችን ነገር ያቸው ማን ነው? ባለሙያዎችን ከጀርባ ነው ከጀርባ ያሉ ጋዜጠኞች ናቸው ሚን ባለሙያዎች ናቸው ሩ ጋዜጠኞች ሳይሆኑ ሆስት የሚያደርጉ ምናምን ሳይሆኑ ባለሙያዎች ካሜራማን እና ፕሮዲሰር ኤዲተሮች ናቸው የሄዱት። እነሱን ማጣት ቀላል ነገር አይደለም። እንደውም እንደሰማሁት ከሆነ እውነት ይሁን አይሆን እርግጠኛ አይደለኝም እንጂ አባይ ቴሌቪዥን ለጊዜው የውጭ ቀረፃ አቁሟል የሚል ነገር ሰምቻለሁ። ስለዚህ ምን ያህል ተጽዕኖ ላይሳደር እንደሚችል መገመት አይከብድም አይከብድም። ነገር ግን ነገር ግን አሁን ይሄ የመልስምት ወይ የበቀል ምት ያስብላል ወይ እንደው ሞር ይሄንን ፕሮግራም ደሳ ከገፋፉ ገፊ ምክንያቶች ይሄ ነው። ይሄንን እንደ በቀል እንደ መልስምት አንቁጠረው በመግቢያ ላይ እንዳልኩት ማለት ነው። የትኛው ሚዲያ የፈለገውን ሰው መቅጠር የፈለገውን ሰው ማባረር ይችላል። ማባረር የሚለው ግን በደንብ ሊታሰበበት ይገባል። ውስጥ የአይን ቀለሜ ስራ ተመቸው ችሎታ እያለ የሚያባርረኝ ከሆነ አደጋ ላይ የሚወድቀው ሱሮ ግን ያደለው ምክንያቱም በኔ ጀምረው በሌሎች ላይ ይቀጥለዋል። ነገር ግን ጋዜጠኛ ደግሞ ስነስርዓት ከሌለው የሚዲያውን ፖሊሲ የማያከብር ከሆነ ኦፍኮርስ ማስጠንቀቂያ ባለፈ ሁለት ኦልሞስት አንዴም ሞላቴ እንደ እንግዲህ እንደ ሚዲያ ፖሊሲ ሊለያይ ይችላል። ተደጋጋሚ ማስጠንቀቂያ ከተሰጠው በኋላ የማይታረም ከሆነ ሚዲያው ያንን ጋዜጠኛ የማባረር መብት ይኖረዋል። ጋዜጠኛውም ደግሞ ሙያዊ ነፃነቱ ካልተከበረ፣ የሚያገኛቸው ጥቅማ ጥቅሞች እንደተገባለት ቃል ካልተፈጸመ ለቆ የሚሄድና ሌላ ቦታ ላይ የመቀጠር መብት አለው። ይሄ ምንም የሚያከራክረን ነገር አይደለም። እና ሰው ሲሄድና ሲመጣ እንደ ትልቅ ነገር አንቁጠረው ለማለት ነው። ስለዚህ አሁን በየአንዳንድ ማህበራዊ ሚዲያዎች ላይ የምመለከተው ነገር ትንሽ መስመር የሳተ ሆኖ ስላገኘሁት ነው። አስደንጋጭ የመልስ ምትም አደለም፣ አስደንጋጭ የመልስ ምትም አደለም። ምክንያቱም ለመበቀል ብሎ ያደርገዋል አ ነው። ይሄ የግል አመለካከቴ ነው፣ የግል አመለካከቴ ነው። ምናልባት ውስጡን የምታቁ ሰዎች ሼር ብታደርጉ መልሰም የምናቀርበው ነው የሚሆነው። ነገር ግን እንግዲህ መቅደስ ለመሳይ ብሄረችበት እንዲሳካላት። ኦፍኮርስ እንግዲህ የስኬት ጎዳናዋን እንደጀመረች እያየን ነው፣ ባገኘችውን ቤት፣ እዛ በተደረገላት ደማቅ አቀባበል። በነገራችን ላይ ወደ አባይ ስትሄድ እጅግ ከፍተኛ የሆነ የደማቅ ስነስርዓት ነው የተቀበሏት። እና ይሄ መለመድ አለበት ይሄ ምክንያቱም ሌላውንም ጋዜጠኛ ማክበር ነው የሚሆ እኛ ሀገር ጋዜጠኝነት በነገራችን ላይ መከበር ያለበትን ያህል ተከብሯል መሰራት ያለበትን ያህል ተሰርተዋል ብለን አናስብም ብዙ ጋዜጠኞች ትምህርት ያላቸው ችሎታቸውን የሚቀርቡት ለምንድ ይሄ በተለይ አዲስ ለሚመጡ ጋዜጠኞች በደንብ አይነ መክፈቻ ይሆናል ብዬ አስባለሁ ክብር ስለማንሰጠው ከክፍያው ጀምሮ እኛ ጋር እንዲያውም የግለ ሚዲያው ላይ ይሻላል መሰለኝ ጊዜ የእኛ ሀገር የጋዜጠኝነት ክፍያ በጣም የሚገርም ነው። በጣም የሞተ ነው። በተለይ ከውጭ ጋር ስታነጻጽሩት በጣም የሚገርም ነው። ቅድም ደሞ ይህንን ፕሮግራም ለመስራት ስራዳ ነገሮችን ስመለከት አንድ የውጭ ሀገር ጋዜጠኛ ሊያውም ደግሞ ህትመት ሚዲያ ላይ የሚሰራ ኦልሞስት ከ40 ሺህ ዶላር በላይ እንደሚከፈለው አንድ ወር ያለው መንዝሊ 40 ሺህ ዶላር ማለት ነው። ሊያውም ምንድን ነው የሚለው የህክምናና አንዳንድ ማጥመዎችን ሳይጨምር ነው የሚለው ልዩነቱን አይታችሁታል። ስለዚህ አባዮች በዚህ አጋጣሚ ሊመሰገኑ ይገባል። ምክንያቱም ጋዜጠኛ ስትቀበል እንደዛ ነው የምታከብረው። ወይ ዝም ብሎ ሹልክ ብሎ መጥቶ በራ እንኳቶ ኤዲተር ማ ነው ስራ አስኪያጅቱ ዛች የተነጋግረ ወይ እሱ ተኮፍሶ ምናምን ነው እሱ መሆን የለበትም። ጋዜጠኛ ጋዜጠኛ የሆነው ዝም ብሎ አይደለም፣ ይብዛም ይነስም ለፍቶበታል። ስለዚህ ወደ አንተ ተቋም ሲመጣ አክብረ ልትቀበለው ይገባል። አክብረ ስትቀበለው ነው ከሱ የምትፈልገውን እውቀት ከሱ የምትፈልገውን የስራ ፍሬ ልታገኝ ምትሽ ነው። ውጤታማ ስራ የሚሰራለን ነዛ ነው። ከዛ ውጭ ግን በበታችነት ስሜት አይተኸው ተቀብለው ከሱ ውጤት አገኛለሁ የሚታሰብ አይደለም። ምናልባት ያገዘኝ አንተ ጋር ቢቆይ አንድ ወር ወይ ሁለት ወር ቢሆን፣ ይሄ ነገር ሊቀየር ይገባል። እና አባዮች መቅደስ ለመሳይን የተቀበሉበትን መንገድ ልናቀብር፣ ልናደግ ይገባል። ዞሮ ዞሮ እንግዲህ ሁለቱ ተወዳጅ ሚዲያዎች ላይ የተመለከትነው እውነት ይሄ ነው። እንደ አጠቃላይ ስንመለከተው ግን ጋዜጠኛ ከአንድ ቦታ ላይ ወደ ሌላ ቦታ ላይ መውሰድ በሌላውም ዓለም የተለመደ ስለሆነ፣ ባለሙያዎቹም ሙያዊ ነፃነታቸው ስለሆነ በጣም በተለየ መንገድ አጣመን አንመልከተው የሚለውን ነገር የመጨረሻ ማሳረጊያ አድርጌ መናገር እፈልጋለሁ። እንግዲህ በዛሬ ወደ እናንተ ያቀረብኩት መረጃ የተከታተላችሁ ስለነበር ውድ ጊዜያችሁን ሰውታችሁ አብራችሁ ስለነበራችሁ ከልብ ቀል አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዚያው በያላችሁበት ሰላም